ሁለት አንድ ሁለት አንድ ሁለት የራሱ ኧረ አላማረኝም ይሄ ነገር አላማረኝም እስፖርት ለሁሉም እስፖርት ለሁሉም እስፖርት ለሁሉም እንቅስቃሴ ሁሉም እስፖርት ናቸው እስፖርት እስፖርት ለጤንነት እስፖርት ለጤንነት ጋይስ እኔን የምትወዱኝ ሃይማኖቴን አይታችሁ ብሔሬን አይታችሁ ወይም ደግሞ ያለሁበት ደረጃ ገንዘብ አይታችሁ ከሆነ እኔን አትወዱኝም ማለት ነው። አንድ ሰው የምትወደው በመረጠው ምርጫ አይደለም። አንድ ሰው የምትወደው ውስጥ ላይ በተሰማ ስሜት ነው። ሰው ከመውደዳችሁ በፊት ማጣራት አቁሙ። ውስጣችሁ የነገራችሁን ነገር እመኑና መውደድን ጀምሩ። ቢካዝ ማጣራት ስንጀምር ሁሌም ኦፍኮርስ ኔጌቲቭ የሆነ ነገር ማግኘታችን አንቀርም አይቀርም። ሰዎች ነን እና ሁላችንም ዩኖ ነጭ በግ ሆነን መኖር አንችልም። ያጠፋ ነው ጥፋት ሊኖር ይችላል። የራሳችን ምርጫ ሊኖር ይችላል። የተለያየን እሱ ነው። ደግሞ አንድ የሚያደርገን እሱ ነው። ውብ የሚያደርገን እሱ ነው። የበለጠም እንድንፋቀር የሚያስተምረን ማለት ነው። ፍቅር ማለት ነው። አንድ ሰውን መቀበል ነው ያለምንም ማጣራት። እውነቴ ነው የምላችሁ። ሰው በምርጫው እንዲኖር በመፍቀድ የተሰጠውን ነገር አለ። የኖሩበት የተመራው የተከተለው መንገድ አለ። እሱን አውቀን መጥፎውን ነገር ሳንለይ ጥሩን ጥሩን ብቻ እየመረጥን ያ ሰውን ማፍቀር ስንማር እቺ ዓለም ገነት ትሆናለች። ግን እቺ ዓለም ገነት ስትሆን ልባችንም ገነት ውስጥ ይሆናል። እኛም ገነት ውስጥ እንሆናለን። ሰው አናጣራ ከማፍቀራችን በፊት ወዳችሁ ምን ሆነ እኔ እኔ ልጅ እንደዚህ ተከስከው፣ አይ ዛሬ እኮ ትምህርት ቤት የእሳት አደጋ ተፈጥሮ ጓደኞቼ ሁሉ ሞቱ። እንኳን አንተ ተረፍክልኝ ነበር፣ ግን ሽንት ቤት እጄ ነበር። እንኳን አንተ ተረፍክልኝ ይሆን መጽናናቱን ሌላ ምን ይባላል? አይ መንግስት ሁለት ሚሊዮን ብር ለሟች ቤተሰቦች ሰጥቷል። ሁለት እኔ እኮ ሽንቴ እንዲሸና ስለነበር ቢሆንስ ሱሪ ላይ ያለቀውም ብታጥበኩን እኔ በምን ቀን ነው የወለድኩ? ግን አንተ ማክሰኞ ማክሰኞ። እንዴት ናችሁ ሁሉ ሰላም? ጋብለስ አሜሪካ ጋብለ ኢትዮጵያ። የሚበላው የምበላው ምሳይ ይሄንን ጁስ ይዤ ወጥቼ ነበር ከቤት ሳጣ ጊዜ። በዚህ በዚህ ፕላግ ማለት ነው። ስለዚህ እስሮ የለኝም። ምን ማድረግ አለብኝ? ስትሮ ለመጠቀም ይሄንን ማውጣት አለብኝ። ይሄ ስክሪፕቱ ይሄንን አውጥቼ በዚህ ነው የሚጠቀመው ስትሮ። እንደዚህ መጠጣት ስለማይቻል ማለት ነው። ክም ስላለኝ እንግዲህ ታወረተው። ኑሮ በአሜሪካ ዋው! ኑሮ በዘዴ ይጣፍጣል። እንደዚህ አርጋ ሲሰዋለው ይሄ ስፔሻል የሆነ እስትሮ በሉት። ዳቦኛ ጁስ ነው። እስክሪብቶ ወጣፉ እስትሮ እስክሪብቶ ነው። ሰልጠን ሲባል እንደዚህ ነው። እሺ፣ ወይኔ ምንም